በጣም ያሳዝናል። ናኦል የተባለ ሰይጣን እንግዲህ ፍቅር እዛ ቤት ውስጥ ከታ ሴቱን ሁሉ አስጨረሰችው ጨረሳቸው። ሊዲያን እንግዲህ ገሎ በጫካ ጥሏት ተገኘ። በጣም ያሳዝናል። በተለይ ሊዲያ ምንም የማታውቅ የዋህ ልጅ ነበረች እና እንዲሁም ደግሞ ፍቅርን ደግሞ ቢላዋ ይዞ አስፈራርቶ እንግዲህ የያዘችውን ቡልቶት ላይ የቀረጸችውን ቀረጻ ፋይሎቹን በሙሉ እንድታጠፋ አስገደዳት። እንዳውም ደግሞ ቤዛን ደግሞ ከክላሷ ገብቶ ዘግቶ እንግዲህ አንቆ ሲያስጨዋት ምን ሁና ነው ብለው፣ እሷም ልብሷን እየጠቀለለኝ ስለነበር ልትጠፋ ነው ጥላኝ ልትክዳይ ነው ብሎ ነው መሰለኝ እንደዛ ሲያስብ ዴቭና አደይ ደንግጠው ቤት ውስጥ ውስጥ እያንኳኩ ክፈች ክፈች ሲሏት፣ ነገርኩሽ አንድ ነገር ብትይ ከዚህ ነው ማስወግድሽ እያለ አይኑን አፍጥጦ አስፈራራት። እሷም በበር ጀርባ ደብቃ፣ አረ ምንም አይደለም ምሽት ላይ ያየሁት ፊልም በህልሜ እየመጣብኝ ነው ስትል ዋሸቻቸው። አሁን እንግዲህ ዴቭ ደግሞ በፍቅር ምክንያት ነው ከዚህ በፊትም እና አደይን ያሳገተቻት ፍቅር ናት፣ ብለው ዳይመንድ ስለነገረው ሄዶ አነቃት። እንዴት ነው የምታስቡት? እኔ እንዴት በሊዲያ ላይ እንደዚህ አደርጋለሁ? ስትል አይኗን አፈጠጠች። አደይም አንቺ ፍቅር ባክሽ፣ በሷ ምንም የምታውቀው ነገር የላትም። ዴቭም እየተጨነቀ ነው። ስለዚህ አንድ በራበይ ብላ ብትላትም አንቺ ምጅሽን ከኔ ላይ ትቀስሪያለሽ ስትል ነበር ያለቻት። ቤዛን እንግዲህ ካሁን በኋላ አንቺ ቀጣይ እንዳትሆኝ ከፈለግሽ አንቺ አዴንና ሊሊን እንደ ጓደኛ ይቅርታ ጠይቂያቸውና ፍቅር አድርጊያቸውና ስለእኔ ጥሩ ጥሩ ነገር ንገሪያቸውና አንቺ አቅርቢያቸው ከዛ በኋላ ቀጣዮቹ እነሱ ይሆናሉ። ይህንን ካላደረግሽ ግን እንደ ሊዲያ አልስወግድሻለሁ ሲል አስፈራራት ግን ቅድሚያ አንተ ማነ ስለምን ነው የምትሰራው? ለምንስ ነው ደግሞ ምታስወግዳቸው? አስወግደስ ምን ጥቅም ታገኛለህ? አላማህ ምንድን ነው? ከጀርባህ ማንን ይዘህ ነው እያለች ብትጠይቀው ነገርኩሽ፣ እሱን ነገር አሁን ማወቃት ቺ ወደፊት ይገለጽልሻ ሲና ኦል ያስጠነቅቃታል። እንግዲህ ናኦል በፍቅር ብሎ ቢገባም ሆን ብሎ በዛ ቤት ያሉ ሴቶችን ለማሰናበት እያቀደው ነገር ምን ሊያገኝ ነው? እነሱን ልጆቹን አሰናብቶ ምን ሊያገኝ ነው የሚለውን ስናስብ በጣም ያሳዝናል። እና አሁን ደግሞ በጣም እየተጨናነቀ ባክሽ አደይ ባርኮት ሰምተዋል ወይ? ሲል አዎ ሰምተዋል፣ ባርኮት ኮ ቢያግዘን ጥሩ ነው ስትለው ልደውልለት ስትል አደይ እንዳትደውይ አንቺ አላት። ከባርኮት ጋር መገናኘቷን ስለማይፈልግ ፍቅር ደውላለታለ ይመጣል እና እያግዘናል ግን በኔ ምክንያት ስራው እንዲቋረጥ አልፈልግም ሲል ይነግራታል። እና በዚህ አጋጣሚ ሊዲያ እንግዲህ በጣም ታሳዝናለች። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል የአዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያደረጋቸው አበረታቱ። የምታበረታቱ ከልብ አመሰግናለሁ። እንግዲህ ስልክ የተደወለው ከወደ ፖሊስ ነው። ፖሊሶች የደወሉት በኤላ ስልክ ነበረ። አሎ፣ አንተ እህትህ የጠፋችብህ ልጅ ነው ወይ ሲሉት አዎ ሲላቸው፣ ሁሉም ተገኘች ብለው አይናቸው በጣም አፈጠጠ። ወደ ኤላ በተለይ ሊሊ አይኗን በቃ ቶሎ ብላ ተገኘች የሚባለውን ብስራት ለመስማት ቸኩላ ነበረ። ሆኖም ግን ፖሊሶች ያሉት ልጅቷ ተገላ በጫካ ተጥላለች እና ሬሳዋ መታችሁ ውሰዱ ነበር የሚለው። የዚህ ጊዜ እንዴት ብሎ ለዴቭ ይህን ነገር ማብሰር እንዳቃተው በጣም ተጨናነቀ። ምን ሆነች ተገኘች እያሉ ሲሉ፣ ከዛ ደግሞ ዴቭ ደግሞ ፍቅርን አንቆስ ሲያፋጠጣት ምን ቢል ጥሩ ነው ናኦል ምንድን ነው እንደሱ ከምትሏት ከተጠራጠራቿት የምትንቀሳቀስበትን ቦታ አትከታተሏትም እንዴ ብሎ አላቸው ማለት ነው። በዚህ ምክንያት ዴቭ እንግዲህ የሊዲያን ሞት ሲሰማ ራሱን መቆጣጠር አቃተው። እቺ ትንሿ ህቴ ሊዲያ ምን አድርጋ ይሄ ነው በቃ እያለ በቃ እንደምን እንበላቸው። ሀዘኑ በጣም የሚያሳዝን ሀዘን ነበር። አይዞህ እያሉ ነበር ያበረታቱት። እንዲሁም ከቤቱ እንኳ ስለ እሷ ሲያስብ እንቅልፍ ሌሊቱን አነጋለት እያለ አደይን ለመናት እባክሽ ዛሬ ከኔ ጋር ደሪ ሲላት፣ እባክህ የፍቅር ብትመጣ ችግር ነው። ፍቅርን ለምን ትፈሪያታለሽ? እኔ እኮ አሁን እደሪልኝ ማለቴ እኔ ጋር ተኝ ማለት አይደለም። ግን ሌሊቱ ስለሚረዝምብኝ ከአጠገቤ ቁጭ ስታወሪ ቢያንስ ሌሊቱ ያጥርልኛል ሲላት እሺ ብላ ከጎኑ እንደተቀመጠች እሷ ምንቅልፍ ጣላት እና ሁለቱም እንቅልፍ ተኝተዋል። ከዛ ወይዘሮ ፍቅር ስትፈልጋ ስታጣት እዛ አልጋ ላይ ከዴቭ ጋር ተኝታ ስታገኛት አንቺ አደይ ብላ ትጮህና፣ ውጪ! አንቺ ምና ምንድን ነው ብለው ሁለቱም በትት ብለው ሲነሱ አያሀት፣ አንተ እኮ አትሰማማት ለማን ብላ ልታታልልህ ልታሳስትህ መታ ከጎን ተኛይስት ዘንበይ ፍቅር እኔ ነኝ ያስቀመጥኳት፣ እኔ ነኝ ያስገደድኳት፣ እኔ ስለተጨናነኩኝ እሷን ባይሰጠኝ አልበረታም ነበር። ስለዚህ አርፈሽ ቁጭ፣ የሚያገባሽ ነገር የለም፣ ሲል ይናገራታል። ውጭ፣ አሁን ነው የምልሽ፣ ከዚህ ሂጂና ውጭና፣ ስራሽን ስሪ ድና ስትላት፣ የግድ ቤት ሰራተኛ ናትና አደይ ወጣ ብላ ሄደች። እኔ አንቺን አልፈልግሽም፣ አይመለከትሽም ስለኔ። እንደውም እህቴን የት እንዳደረሻት ንገሪኝ፣ አንቺን ነው እዚህ ቤት ውስጥ የምጠረጥርሽ ሲል አፍጦ አስወጣት። ናኦል ወጥቶ መንገድ ላይ እየሄደ እነ ዴቪ ያዩታል። እነ ዳይመንድ አዩታል። ይሄን ልጅ እስኪያስጠርተን እንጠይቀው ምንድን ነው እዛ ቤት የሚመላለስበት ምክንያት ብለው ከኪንጎ ጋር ያስቆሙታል። ስማ እንጂ አንተ ለነ ፍቅር ቤት ምንድን ነው ሲሉት፣ ምንም አይደለሁም የፍቅር ጓደኛ ነ ጓደኛዋ ማለት ምንድን ነው የትምህርት ቤት ጀስት ጓደኛዋ ማለት ነው ሲለው፣ አዎ ነግሬሃለሁ። ፎንቃ ምናምን ካልክ ግን እኔም የማሳይህን ነገር ታውቃለህ። እሺ ተጠንቀቅ፣ ሲል ዳይመንድ የሚያስጠነቅቀዋል። እንግዲህ ለነ ዳይመንድ የሚፈራው ቧቅቧቃ ነው። እዛ ሴቶቹን ገብቶ በነ ደካማዎቹ ወንዶች ላይ በነ ዴቭ ውስጥና በነ ኤላ ገብቶ እንደዚህ እየተጫወተባቸው ያለው ናውልም እናንተ ናችሁ ወይ ዳይመንድ እና ኪንጉ ዝነኞቹ ሲላቸው ምን አለው? ፍቅርንና አይዲን ያገታችሁት እናንተ ነበራችሁ? አዎ። እባካችሁ ሚስኪና ሊዲያ አሁን እሷን የሚያገታችሁት እናንተ እንዳትሆኑ ልቀቋት አለ። አንተ እንዳትሆኑ እንደው እሷ ፎንቃ ገብቶ ብጠይቃትን ቢብላ ለዛ አስወግዳት እንዳይሆን ሲሉት አረ በፍጹም አለና ከዛ በኋላ ነግረናሃል አንድ ነገር ብታደርግ ብሎ አለው። እና ተዛዝተው ተለያዩ ከዛ ሳየዋለው። ምሽት ላይ እንዴት እንደማደርገው እኔ አውቃለሁ ያለ፣ እንዲሁም ይሄ ልጅ ይመስለኛል ብሎ ጠራጠረው። እውነቱን ነበር ዳይመን አጠራጠሩ። ለሂጄ መናገር አለብኝ ለእሱ ለዴቭ ብሎ አለ። እሱም ያው ይሄን ልጅ ግን ምን ቤት የለውም እንደ እውነትም ምን ሊያደርግ ገባ አለ ማለት ነው ቤዛም በተባለችው ምክንያት ወደ ሊሊ ደወለች እና ሊሊን እንግዲህ በአጭር ጊዜ መለወጥ የምትችሉበት ስራ አለ እና እንደው መኪናም ቤት የሚያስፈልገው ስራ ነው፣ ቀላል ነው ተብሏል እና አንቺ ለምን አትገቢበትም? መጀመሪያ አንቺ ክበሪበትና አለቻት። ሊሊ በጣም ጀግናና አስተዋይ ናት። በጣም ጎበዝ ማለት ለማንም የማትፈታ ለወንድ ለሴቱ። እና እንደዚህ አይነት ነገር ኒያ አይመቸንም አሏት። ምክንያቱም አግባቢያቸው ስለተባለች ነበር። ኧረ እባክሽ ከ እዚህ ከኪችን ከምን ከምትርፈጠፈጡ በጣም ምንድን ነው ስራው ስራውንማ ናኦል ይነግርሻል እኮ አንቺ ራስሽ ስራውን ሳታቂ ነው ስለኛ ጥሩነቱንና ቤትና መኪና ለብለሽ የምታያይዥና እዛው ራስሽ ስር የሚመለከተን ነገር የለም እኛን አይመለከተንም ስትል ነበር ያሳፈረቻት ይህንንም አልተቀበሉላት ዴቭና ኤላ ደግሞ እንግዲህ ያው ሊዲያን ፍለጋ ቢዞሩም በፍጹም አላገኙም በዚህ ጊዜ ነበረ ዳይመንድ እሱን ልጅ እጠረጥረዋለሁ ብሎ የነገረው። ከዛም በኋላ እንግዲህ ሊሊ ራሷት በጣም ጎበዝ ናት አስተዋይና ስለነበረች እሱን እንደጠረጠረችው ትዝ አላት። እኔ የሚመስለኝ ይሄ ልጅ ናኦል ነው እንደዚህ ያደረጋት ሊዲያን፣ በፍጹም ማንም ሊሆን አይችልም እያለች ለአደይ ነግራታለች። እሱም ዴቭም ይቅርታ አድርግልኝና ግን የዛን ቀን እኮ ከቤት ብታሳድርልኝ ነበር እህቴን ጥሩ ነበር፣ ቤዛን ስላገኘ እሷን አባረርካት ብሎ እንደተቀየመ ሲነግረው፣ አረ እንደዛ አይደለም ብሎ ሲል፣ በቃ ይቅርታ ስሜታዊ ስለሆንኩኝ ነው ብሎ ይቅርታ መልሶ ዴቭ ኤላን ጠየቀው ማለት ነው። ከዛ እንግዲህ ሊሊ ቤት ሂጅ ነው ጉድ የምሰራው አጋለጠ አለሁኝ እሱ ነው የሚሆነ ብላ አመነች እና ወደ ቤት ሄደ። ወደ ቤት ስትሄድ አጅሪን ልብሷን እየጠቀለለች ቤዛ ልትወጣ ልትሸውር ስትል ድንገት አጅሬ ግብት አለባት። ናኦል ናኦልም ልብስሽን ጠቀለሽ የት ልትሄጂ ነበረ ብሎ ሲጠይቃት እረ እኔ የትም አልሄድም ነገርኩሽ ከጀርባዬ አንድ ነገር ልታደርጊ ብትሆን የሊዲያ እጣፈንታ የሚደርሰው መጀመሪያ ላይ አንቺ ነው አላት። አይ ባርኮቴ ሊመጣ ስለነበረ ልብሴ እንድጠቀልል ነው አለች። መጨረሻ ወይኔ፣ ያሰብኩትን ሳላሰካ አጉል ወጥመድ ውስጥ ገባሁ። እኔ የመጣሁት እኮ የኤላን ቤት ለመውረስ ነበረ። ኤላን አግብቼ ቤቱን ወርሼ ለመኖር ብዬ በመጣሁት አላማትቼ ያለ አላማ የተሰማራሁ ብላ በጣም በምታሳልፈው ነገር ተቆጨች። አዴና አዴና ሊሊ ምን አሉ ሲላት፣ ወ እውነት ምንድን ነው ስራው እያሉ ሲያስጨንቁኝ ምን እንደምላቸው ጠፋብኝ። እሽ ቀሽም ነሽ አንቺ መጀመሪያ ጥሩ ጥሩ ነገር አውሪያቸው ብዬሽ አላልኩሽም ነበረ? ለማንኛውም አንድ ነገር ትንፍሽ እንዳትይ አላት እና ከዛ ሊሊ እየሮጠች ሂዳ ገብታ እንግዲህ አንተ ነህ ብላ ላ ና ይሄ ማን ነው እሱ ጋር ስታፈጥበት፣ እንዴ አንቺ ዝም በይ አለች ቤዛ። ፍቅርም ሆነ ናኦል የሉበትም አለች ቤዛ። አዎ ለሶስት ናችኋ ቤዛ፣ ፍቅር፣ ናኦል ናችሁ። ይህም ሁሉ ስራ እዚህ ቤት የምትሰሩት እኔ አውቄባችኋለሁኝ አለችና እና ተፋጠጠች። ከዛም ዳይመንድም እዚያ ቤትኛ ይሄን ልጅ ይመስለኛል ናኦል ነው የሚሆነው ስላሉት ናኦልን ለማነቅ እየሮጠ ሲመጣ እነሱ ግጥም ትምህረ ተንጫጩ ያገኛቸዋል ከዛ በኋላ እንግዲህ ድንገት ስልኩ ተደወለ። ወደ ኤላ ኤላ ጋር ሲያነሳው ከፖሊስ ነበር። ምንድን ነው ያሉት? ልጅቷ የምትፈልጋት እህትህ ተገንታለች ሆኖም ግን በማሳዘን ሁኔታ በህይወቷ አልተገኘችም፣ ተገላ፣ ጫካ ተጥላ ነው የተገኘችው ተብሎ መርዶ መጣለት። ማመን አቃታቸው። ሊሊ ተገኘ ብላ ደስታዋን ልታበስር ፈሽረክ ፈሽረክ እያለች የነበረ። ከዛ በኋላ ግን ሳያስቡት የሞት መርዶ መጣ እና ናኦል እንግዲህ አንድ ብሎ ከሊዲያ ጀምሯል። አሁንም ቢሆን በቀጣይ ቤዛንና እንዲሁም አዴንና ሊሊን ለማጥመድ ሆን ብሎ ተነስቷል። ስለዚህ ነገር ቶሎ ብሎ አሁን በኋላ ወደ ፖሊስ በቁጥጥር ስር ካልዋለ ሁላቸውንም ሊጨርስ ፕሮግራም እንደያዘ እየተናገረ ይገኛል። ለምን የሚለው አላማ ግን ለምን እንደዚህ እንደሚያደርጋቸው ወደፊት የምንሰማ፣ በተለይ ሊዲያ ምንም ነገር እዚህ ውስጥ ላይ የለችበትም ነበር። ይህንን በሷ ላይ የጀመረባት የዋህና ሚስኪን በመሆኗ ነው። አስቀደመባት ማለት ነው፣ በሷ ተጠቀመባት። ግን እሱ ምንድን ነው ጥቅሙ ብለንና ምንድን ነው ከኋላ ያለው? አጀንዳው ብለን ስናስብ ግን ምንም ነገር እስካሁን የተረዳነው ነገር የለም። ከዚህ በኋላ እንግዲህ አንቀው ሲያፋጡት እውነታውን ለሁሉም ይገልጻል ብለን እናስባለን። ሆኖም ግን እስኪ ሊዲያንና አደይም ፈጣሪ ይጠብቃቸው። ፍቅርስ እንኳ በገዛ እጇ ነው እሷ ቢደርስባት ሁሉም የእጇን አገኘች ብሎ እንደሚደሰት ነው። ግን ሊዲያ ሁም አደይም ሆነ ሊሊ በጣም ያሳዝናሉ። ውድ ተመልካቾቼ ስትከታተሉ ስለነበረ ከልብ ነው ማመሰግ ነው። እንግዲህ ቀጣይ ፓርቲ ይሄን ይመስል ነበር። ሼር ላይክ እያደረጋችሁ የምታበረታቱኝ ከልብ አመሰግናችኋለሁ። የዛሬውን ቪዲዮ ሰናብቻችኋለሁኝ። ስለምትከታተሉኝ ከልብ ከልብ አመሰግናችኋለሁ።